ለላጤዎች የሚሆን ወጪ ቆጣቢና ጣፋጭ የሆነ ቁርስ ዛሬ ያሳያችኋለሁ። የምግቡ ስም ቡሌንታ ይባላል። ይህ ቡሌንታ የት አካባቢ እንደሚዘወተርና የምን ብሔር ባህላዊ ምግብ እንደሆነ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን፤ እንደ ሁልጊዜው መማማሪያ ይሆነናል። ቡሌንታውን ለማዘጋጀት ከምንጠቀማቸው ግብዓቶች መካከል አንድ ራስ ተለቅ ያለ ደቆ የተከተፈ ቀይ ሽንኩርት ግማሽ የሾርባ ማንኪያ ደቆ የተከተፈ ነጭ ሽንኩርት። ይህን ሙቀጫና ዘነዘና የት እንደገዛው ስትጠይቁ ይለ ነበራችሁ። መርካቶ የቤት ዕቃ የሚሸጡት ጋር እንደ ልብ ታገኙታላችሁ። አንድ የሾርባ ማንኪያ በርበሬ። የማረቆ በርበሬ ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት እየላካችሁ ማዘዝ ትችላላችሁ። ከበርበሬው በተጨማሪ ሌሎች ግብአቶችንም ታገኛላችሁ። አንድ የሾርባ ማንኪያ የተነጠረ ቂቤ። በጾም ወቅት የምታዘጋጁት ከሆነ የአትክልት ቂቤ መጠቀም ትችላላችሁ። አንድ ኩባያ የበቆሎ ዱቄት። ስለዚህ የበቆሎ ዱቄትና ስለ ኮርንስታርች ልዩነት ቪዲዮውን እየሰራሁ ነግራችኋለሁ። አስቀድማችሁ ስልሱን ለማዘጋጀት ድስት ላይ ያዘጋጃችሁትን ሽንኩርት ትጨምራላችሁ። የምድጃችሁንም የሙቀት መጠን መካከለኛ ላይ ታደርጉታላችሁ። ሽንኩርቱን ከጨመራችሁ በኋላ ትንሽ ውሃ ጠብ ታረጉና ከድናችሁ በእንፋሎት ታበስሉታላችሁ። በዚህ መልኩ ማብሰል ካልፈለጋችሁ ደግሞ ቀጥታ ዘይት ጨምራችሁ መጥበስ ትችላላችሁ። ለተሻለና ለቆንጆ ጣዕም ግን በዚህ መልኩ በእንፋሎት ብታበስሉ ትመክራችኋለሁ። ሽንኩርቱ ሙሉ ለሙሉ ውሃውን ጨርሶ ከበሰለላችሁ በኋላ ሁለት የሾርባ ማንኪያ ዘይት ትጨምራላችሁ። ዘይቱን ያሳነስኩበት ምክንያት በኋላ ላይ ቂቤ ስለምጨምርበት ነው። ምግብ የምታበስሉበት ጠረጴዛ እንዲሁም ማማሰያችሁ እንዳይቆሸሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። አሁን ከመለኛ የማራቀው በርበሬ ላይ አንዴ የሾርባ ማንኪያ በርበሬ ከላይ ታስገባላችሁ። በርበሬውን ከጨመራችሁ በኋላ እንዳይቃጠልባችሁ በፍጥነት ታማሰሉታላችሁ። እዚህ ጋር የምድጃችሁም የሙቀት መጠን እዛው መካከለኛ ላይ መሆን ይጠበቅበታል። ቶሎ ይብሰልልኝ ብላችሁ የምድጃችሁን የሙቀት መጠን ከፍተኛ ላይ ካላጋችሁት በርበሬው ተቃጥሎባችሁ የምታዘጋጁትን ምግብ ጣዕም ሊያበላሽባችሁ ይችላል። ስለዚህ ትግስት አድርጋችሁ በመካከለኛ ሙቀት ሽንኩርቱ ሙትት እስኪል ድረስ ታቁላሉታላችሁ። ሽንኩርቱ ከድስቱ ጋር እየተጣበቀ ካስቸገራችሁ ትንሽ ሙቅ ውሃ ጠብ ጠብ እያረጋችሁ ታማስሉታላችሁ። ሙቅ ውሃውን ጠብ ጠብ እያረጋችሁ ስታማስሉት ቁሌቱ ላላ እያለላችሁ ይሄዳል። ቁሌቱን ለአምስት ደቂቃ ያህል በመካከለኛ ሙቀት ውሃ ጠብ እያደረጋችሁ ካበሰላችሁት በኋላ ግማሽ የቡና ማንኪያ የማቁላያ ቅመም ከላይ ታስገባላችሁ። ቅመሙንም ካስገባችሁ በኋላ ማማሰላችሁን ትቀጥላላችሁ። ውሃውን ጨርሶ መጠባበቅ ከጀመረባችሁ ተጨማሪ ሙቋ እየጨመራችሁ ታማስሉታላችሁ። አሁን ላለንበት የገና ጾም የመለኛን የጾም ጥቅል ማዘዝ ለምትፈልጉ የመለኛ ተከታታዮች ከልዩ ቅናሽ ጋር የጾም ጥቅል ስላዘጋጀንላችሁ እሱንም የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ድስቱን ከድናችሁ በእንፋሎት ለተወሰነ ደቂቃ ካበሰላችሁት በኋላ ከፍታችሁ ደግሞ ታማስሉታላችሁ። ምስሉ ላይ እንደምትመለከቱት የጨመራችሁት ውሃ በተወሰነ መልኩ ቀንሷል። በተጨማሪ ሽንኩርቱን በስሎ በተወሰነ መልኩ ሙትት ብሎልናል። አሁን ፈጭታችሁ ያዘጋጃችሁትን ነጭ ሽንኩርት ከላይ ታስገባላችሁ። ነጭ ሽንኩርቱ ለቡሌንታው ቆንጆ ጣዕም ስለሚሰጠው እዚህ ጋር ብትጨምሩበት እመክራችኋለሁ። ጠንከር ያለ ጣዕም እንዲኖረው ከፈለጋችሁ ደግሞ የተወሰነ ዝንጅብል ከነጭ ሽንኩርቱ ጋር ፈጭታችሁ አብራችሁ መጨመር ትችላላችሁ። ቁሌቱ በውስጡ ያለው ውሃ እያለቀ ሲመጣ የተወሰነ የፈላ ውሃ ጠብ እያደረጋችሁ ማብሰላችሁን ትቀጥላላችሁ። እዚህ ጋር መጠቀም ያለባችሁ ግን የፈላ ውሃ መሆን አለበት። ቀዝቃዛ ውሃ ከተጠቀማችሁ በመጀመሪያ የምግቡን የመብሰያ ሰዓት ረዘም ሊያረግባችሁ ይችላል። ሁለተኛ ደግሞ ቀዝቃዛ ውሃ ስትጠቀሙ ቁሌቱ አረፋ ሊሰራባችሁ ይችላል። ስለዚህ ሁልጊዜ ቁሌት ላይ ለማላላት እንዲሁም ለመከለስ ስታስቡ የፈላ ውሃ ብትጠቀሙ እመክራችኋለሁ። አሁን ለጣዕም ያህል ትንሽ ኮረሪማ ከላይ ትጨምራላችሁ። የኮረሪማ ቅመም እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየናችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መማር ትችላላችሁ። አሁን የምታዘጋጁትን ቁሌት ታወርዱና የበቆሎ ዱቄታችሁን ታዘጋጃላችሁ። መጥበሻችሁን በመካከለኛ ሙቀት ሞቅ ታደርጉትና አንድ ኩባያ የበቆሎ ዱቄት ከላይ ትነሰንሳላችሁ። ምድጃችሁ በጣም የሚግል ከሆነ ዝቅተኛ ሙቀት ላይ ማድረግ ይኖርባችኋል። አሁን የጨመራችሁትን የበቆሎ ዱቄት ዘርዘር አርጋችሁ ሰፋ ባለ ማማሰያ ታምሱታላችሁ። ይህ እኔ እየተጠቀምኩት ያለሁት የበቆሎ ዱቄት በተለምዶ ሱቅ ውስጥ በካርቶን ታሽጎ የሚሸጠው የኮርንስታርች ሳይሆን ወፍጮ ቤት ተፈጭቶ የሚዘጋጀው የበቆሎ ዱቄት ነው። ኮርንስታርቹን የተለያዩ ስልሶችን ለማወፈር፣ የተለያዩ ምግቦችን ለመጥበስና አንዳንድ ኬኮች ላይ መጠቀም ትችላላችሁ። ነገር ግን ኮርንስታርቹ ከበቆሎ ዱቄቱ ጋር የሚያመሳስለው ሁለቱም ከበቆሎ መዘጋጀታቸው ነው። ከቀለምም አንጻር ኮርንስታርቹ በጣም ነጭ ሲሆን፣ የበቆሎ ዱቄቱ ደግሞ ወደ ቢጫ ያደላል። የበቆሎ ዱቄትንም ተጠቅ እንደ ቡሌንታና ፎሰሴ የመሰሉ ምግቦችን ማዘጋጀት ትችላላችሁ። በተጨማሪ የተለያዩ ዳቦና ቂጣዎችን መጋገር ትችላላችሁ። እዚህ ጋር የበቆሎ ዱቄቱን ስታምሱ ምጣዳችሁ በጣም እየጋለባችሁ ከመጣ ምጣዱን ከእሳቱ እያወረዳችሁ ማመስ ይኖርባችኋል። በሚገባ እየታመሰ ሲሄድ ቆንጆ መዓዛና ቃና ይሰጣችኋል። የበቆሎ ዱቄቱ በሚገባ ከታመሰ በኋላ ይህንን ይመስላል። አሁን ከእሳቱ ታወርዱትና ለተወሰነ ደቂቃ ታቀዘቅዙታላችሁ። ወዳዘጋጀነው የቁሌት ስል ስንመለስ መልሳችሁ በመካከለኛ ሙቀት እሳት ላይ ትጥዱትና ግማሽ ኩባያ የፈላ ውሃ ትከልሳላችሁ። ውሃው ቶሎ እንዲፈላ ከፈለጋችሁ የምድጃችሁን የሙቀት መጠን ከፍተኛ ላይ ታደርጉታላችሁ። አሁን ድስቱን ትከድኑትና እስኪን ተከተክ ትጠብቁታላችሁ። ውሃው ሲን ተከተክ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ይህን ቡሌንታ በፍስግ ወቅት የምታዘጋጁት ከሆነ ከላይ አንድ የሾርባ ማንኪያ ቂቤ ታደርጉበታላችሁ። ቂቤው የምታዘጋጁት ቡሌንታ ለስለስ እንዲልና ቆንጆ ጣዕም እንዲይዝ ይረዳዋል። ነገር ግን ያለ ቂቤ ይህ ምግብ አይጣፍጥም ማለት አይደለም። ቂቤም ሳትጠቀሙ ቆንጆ ጣዕም ታገኛላችሁ። ቂቤውን ጨምራችሁ ትንሽ ካንተከተካችሁት በኋላ የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉትና አምሳችሁ ያዘጋጃችሁትን በቆሎ ዙሪያውን ትጨምራላችሁ። በቆሎውን መጨመር ያለባችሁ ያዘጋጃችሁትን ስልስ ሙሉ ለሙሉ እስኪሸፍንላችሁ መሆን አለበት። እዚህ ጋር የበቆሎ ዱቄት ካሳነሳችሁ ሊቦካባችሁ ይችላል። በጣም ከበዛባችሁ ደግሞ ሊደርቅባችሁ ይችላል። ስለዚህ ባሳየዋችሁ ምጣኔ መሰረት ብታዘጋጁ መክራችኋለሁ። ዱቄቱ ካነሰባችሁ ያልታመሰ የበቆሎ ዱቄት በስሱ ጨምራችሁ ማስተካከል ትችላላችሁ። ዱቄቱ በጣም ከበዛባችሁ ደግሞ የተወሰነ የፈላ ውሃና የቀለጠ ቂቤ ከላይ ነስነሳችሁበት ማስተካከል ትችላላችሁ። ያዘጋጃችሁትን ስልስ በበቆሎ ዱቄት ሙሉ ለሙሉ ከሸፈናችሁት በኋላ ከድናችሁ በእንፋሎት ታበስሉታላችሁ። ከድናችሁት እየበሰለላችሁ ሲመጣ እንፋሎት ወደ ላይ እየሰራ ይመጣል። ታዲያ እዚህ ጋር መዘንጋት የሌለባችሁ ነገር የምድጃችሁ የሙቀት መጠን ዝቅተኛ ላይ መሆን አለበት። የምድጃችሁ የሙቀት መጠን በጣም ከፍ ካለ ሊያቃጥልባችሁ ይችላል። በተጨማሪ ውሃ መጨረሱንና አለመጨረሱን ማየት ከፈለጋችሁ መሐል ላይ በተወሰነ መልኩ በማማስያ ትከፍቱትና ውሃ መኖር አለመኖሩን ማየት ትችላላችሁ። በውስጡ ውሃ ካለው ከድናችሁ ለተወሰነ ደቂቃ ታበስሉታላችሁ። ከሌለው ደግሞ ሰፋ ያለ ማንኪያ ወይም ማማስያ በመጠቀም ቀስ እያላችሁ ትቀላቅሉታላችሁ። በተወሰነ መልኩ ቀይ እስኪሆን ድረስ ካገላበጣችሁት በኋላ ማማሳያውን በመጠቀም በሚገባ ትፈረፍሩታላችሁ። ስትፈረፈሩት ድርቅ ካለባችሁ ቅድም የነገርኳችሁን ዘዴ መጠቀም ትችላላችሁ። በተጨማሪ ቂቤ ያነሰው ከመሰላችሁ እዚህ ጋር የቀለጠ ቂቤ ከላይ እያፈሰሳችሁ መቀላቀል ትችላላችሁ። የተነጠረ ቂቤ ማዘዝ ለምትፈልጉ የመለኛ ተከታታዮች እሱንም የኢንስታግራም ገጻችን ላይ መልእክት እየላካችሁ ማዘዝ ትችላላችሁ። ቡሌንታው በሚገባ ከተቀላቀለ በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት ፍርፍር ብሎ ቆንጆ ቀለም ይዞልናል። ቡሌንታውን በዚህ መልኩ ካዘጋጃችሁት በኋላ አሳምራችሁ ደግሞ ታቀርባላችሁ። እኔ ሲታይ እንዲያምር በጣባ አቅርቤዋለሁ። ጣባ ከሌላችሁ በጎድጓዳ ሳህን ማቅረብ ትችላላችሁ። ከቡሌንታው ጋር እንደ ማባያ እንዲሆናችሁ ደግሞ ትኩስ መጠጥ ወይንም እርጎ ማቅረብ ትችላላችሁ። ቡሌንታው በእርጎ የተሻለ ጣዕም ይኖረዋል። ቡሌንታ እንግዲህ በቀላሉ በቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም ሞከራችሁትም እንደምትወዱት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። ይህንንም የቡሌንታ አሰራር በየቤታችሁ ከሞከራችሁት የቴሌግራም ግሩፓችን ላይ ፎቶ እያነሳችሁ ላኩልን። ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።